ለምሳሌ ጋሽዬ ከቡታጅራ ከች ብለውባቸዋል፣ ማለት ነው። የቡታጅራ ወጣቶች እንግዲህ ዛሬ ትርምስምሳቸው ወጥቷል ማለት ነው። ምክንያቱም ጋሽዬ ከቡታጅራ መጥተዋል፣ ሊገርፏቸው ነው ማለት ነው። እንግዲህ አብርሃምና አሩታ ዛሬ ሊገረፉ ነው ማለት ነው። ዛሬ ሌሊቱ እንግዲህ ሲገረፉ ነው የሚያመሹት ማለት ነው። ጋሽዬ ከቡታጅራ ድረስ እኔ እንደዚህ አይደለም ያሳደግኳቸው ልጆቼ፣ እኔ እንደዚህ አይደለም ያደጋችሁት፣ እንዴት ነው እንደዚህ መረን የሆናችሁት ልጆቼ፣ ምንድን ነው ብለው ዙሪያ ድረስ መጥተው እንግዲህ ጋሽዬ ዛሬ አብርሃምን እየወቀጡት ነው ማለት ነው። እንግዲህ ዳኒም በዚሁ አጋጣሚ አቶ ዳኒ ከዚህ ቀደም ሮታንና አብርሃምን ጠርቻቸው አልታረቅ ብለውኛል። እንግዲህ ዛሬ እንደሰማሁት ከሆነ ጋሽዬ ከቡታጅራ መጥተዋል፣ እዚህ ግቢ ውስጥ ናቸው። እፈልጋቸውና ከሳቸው ጋር ተገናኝቼ አብርሃም ላንዴና ለመጨረሻ ጊዜ ይቅርታ እንዲያደርግልኝ በሱ በሳቸው በጋሽዬ ፊት ይቅርታ ጠ ይጠይቃለሁ ጋሽዬንም ይቅርታ ጠይቄያለሁ። የማይቀየር የለም። ሁላችንም እናጠፋለን። ያ ሰው ግን ከጥፋቱ ተመልሶ ይቅርታ ከጠየቀ በቃ ለአንዴና ለመጨረሻ ጊዜ ከአብርሃም ጋር ይቅርታ እንጠያየቃለን። ከዛ በኋላ ግን በአብርሃም ሕይወት አልገባም ብሏል ማለት ነው ዳኒ። እንግዲህ ይሳቅ ተብዬውም ደግሞ ድራማ ሲሰራብን ነበር ማለት ነው። እኔ በተለይ ይሳቅን በጣም ተናግሬው ነበር ማለት ነው። ምክንያቱም የመጣህበት ጥሩ እንትን ስላልነበር ማለት ነው እና አሁን ላይ ግን እንግዲህ እኔና ሮታ ተነጋግረን አብርሃምን ለማስቀናት ነው እንጂ እኔና ሮታ ምንም አይነት ነገር የለንም እህትና ወንድም ነን ብሏል። ይሳቅም ማለት ነው። አይ ቦታ ጅራዎች የእናንተ ድራማ አያልቅም። በቃ አሁን የድራማው መጨረሻ ደርሷል ማለት ነው። አዎ፣ ለማንኛውም ሮታ በጣም በጣም በእኔ ቦታ ሮታ ቦታ የላትም በእኔ ዘንድ ማለት ነው። በጣም ወርዳለች ማለት ነው እና ውሸትም ሆነ እውነትም ሆነ ምክንያቱም ለእኔ እንዳደረገችው ስለምቆጥረው ምንም መስሎ አይታየኝም። እንደውም ስለ ሩታ እኔ በሩታ ቪዲዮ አልሰራም እያለሁ ጋሽዬ ስለመጡ ነው ዛሬ ጋሽዬና አብርሃምን የምሰራው እና ሩታ ብትኖር አልሰራም ነበር። እና ስለዚህ ለማንኛውም ማለት ነው ሩታ በጣም አናዳኛለች። ለምን አናደደች ትሽ ብትሉኝ ከሌላ ሰው ጋር ብትሆን ብትጀናጨን ምናምን ምንም ችግር የለም። ወደኋላ መለስ አልፈልግም እና ለማንኛውም እኔ ዛሬ አሁን ጋሽዬ የዛሬ ጋሽዬ ምክራቸው ደስ ብሎኛል። እንግዲህ አብርሃምም አስታራቂ መስለው ነው እነዚህ ልጆች የመጡት። ጋሽዬ በእኔ ሕይወት ላይ ብዙ ነገር አድርገዋል። በእኔ እናበሩታ ሲል ጋሽዬ እንግዲህ እኔ አይቻለሁ፣ ሁሉንም ሰምቻለሁ ልጄ። ስለዚህ እኔ አብርሃም ማነው፣ ዳኒን በጣም ተቆጥቼዋለሁ፣ ነገር አይደጋገምም ይቅር ብየዋለሁ። ስለዚህ እኔም ይቅር ብየዋለሁ አንተም ይቅር ልትለው ይገባል ልጄ ብለዋል ማለት ነው። አብርሃም ማለት እኮ ከነ ስሙ አብርሃም የአብርሃም በግ ማለት ነው። የኔ አባት እንደዛ ሁላ እንደዛ መከራውን ሲያሳዩት የነበሩትን ሁሉ እንግዲህ እቤቱ ድረስ መተው ይቅርታ ሲጠይቁት አላሳፈራቸውም። እነሱም ያለ ነገር ጋሽዬን ይዘው አልመጡም፣ እንቢ እንደሚላቸው ስለሚያውቁ ጋሽዬን ይዘው መጥተው እንግዲህ በጋሽዬ ፊት ይቅር ብያችኋለሁ ተብለው እንግዲህ ይቅርታቸውን ተቀብለዋል ማለት ነው። አብርሽም እንግዲህ ምንድን ነው ያለው? እሺ ጋሽዬ እኔ አጥፍቻለሁ፣ ሩታ ግን እኮ ትኬት ቆርጣለች ተነጎዳ ልትበር ነው ሲል እንግዲህ ጋሽዬም ደግሞ እኔ ሳልመርቃት የትም ሀገር አትሄድም፣ ልጄ ናት፣ እኔ አስጠይቂያታለሁ፣ ይሄ በእኔ ይሁንብህ፣ የትም ሀገር አትሄድም ትቀራለች ብለዋል ማለት ነው ጋሽዬ። ይሳቅም እንግዲህ እኔ እያስጀመርኳት፣ እኔ ነኝ አንተ እምቢ ስላልካት እና ወደ ልብህ ወደ እሷ ስላልተመለስክ ነው እንጂ፣ ሩታ በጣም ትወዳለች፣ በጣም ታፈቅራለች፣ ከአንተ ውጪ ማንንም አትፈልግም ሩታ ብለዋል ማለት ነው። እንግዲህ እንደዛ ካለ በኋላ ይሳቅም አብርሃምም፣ እናንተም ሽምግልና ከኔ ጋ እዚህ መቀመጥ አትችሉም፣ ከቤት ትወጣላችሁ። እኔ እና ጋሽዬ ሩታ ሆነ ይቅርታ እንጠያየቃለን፣ ችግራችንን እንፈተዋለን። እናንተ ግን ከዚህ ትወጣላችሁ ብሎ አብርሃም እንግዲህ ዳኒና ማነው ስሙ ይሳቅ ከመሀላቸው እንዲወጡ ተናግሯል ማለት ነው። ከዛም ጋሽየም እኔ ሽምግልና ተቀመጡ ምናምን አላልኩም ይዣቸው የመጣሁት ይቅርታ እንድትባባሉ ነው። ለአንዴና ለመጨረሻ ጊዜ ይቅርታ ትባባላላችሁ። ዳኒ አዎ ጥፋት ነው አጥፍቷል፣ ግን ይቅርታ ጠይቋል፣ ብለዋል ጋሽዬ። እንግዲህ ጋሽዬ ያው ሁሉንም ተቆጥተው ዳኒንም አብርሃምንም ይሳቅንም ይቅርታ ጠያይቀው እንግዲህ፣ ቀጣዩ ቪዲዮ ምንድን ነው የሚሆነው? ሩታና አብርሽ ጋሽዬ አስታርቀዋቸው በቪዲዮ ባንድ ላይ ቡና ተፈልቶ ምናምን ይመጣሉ ብዬ ተስፋልኝ ማለት ነው። እንግዲህ ኤፍሬም ያው አብርሃም የአብርሃምን ዓይንና ግልምጫና ቁጣ ፈርቶ ጋሽዬን በር ላይ ካደረሰ በኋላ ኤፍሬም ወደ ኋላ ተመልሷል ማለት ነው እንግዲህ ጋሽም ምንድን ነው ያለው ጋሽዬ? ምን ነበር ያለው? የፍሬምን የአንተን እኮ ጥሎኝ ሄደ ብለዋል ማለት ነው እና ጠፋብኝ ማለት እዚህ በ እኮ ጥሎኝ በር ላይ ወሮሮኝ ነው እኮ የሄደው እያለ ነበር። እና ጋሽዬም እንግዲህ እንግዲህ አብርሃምን እኔ ልጄ ስለሆን ካልሸፋፍንልህም፣ በጣም ነው ያጠፋኸው። አንተነህ ጥፋተኛ። አንድ ሰው ሽማግሌ ሲሆን አንዱን ጥፋተኛ አድርጎ ነው እና የሚያስታርቀው። አንተ የገዛ ልጄ ስለሆን ከጥፋተኛ አንተነህ፣ አንተን ጥፋተኛ አድርጌ ነው። ከዛ አንተነህ ይቅር ደስታም ጠይቃት ብለው እሱም እንግዲህ አብርሃምም ያው ከመልካም መወለድ መልካም ልጅ ነው እና መልካም አብርሃም፣ እንደነስሙ አብርሃም ማለት ነው እና እሺ ጋሽዬ አንተ ያልከኝን ሁሉ አደርጋለሁ፣ እሺ አባቴ ብሏል ማለት ነው። እኔ ጥፋተኛ ነኝ፣ እኔ ጥፋተኛ ነኝ፣ ችግር የለውም ብሏል እየደጋገመ ጋሽዬ። እኔ ጥፋተኛ ነኝ፣ ችግር የለም፣ እሷ ብቻ ሽት ትበለኝ ብሏል ማለት ነው። እንግዲህ በጋሽዬ ፊት አብርሃም ማለት ነው። በእውነት የልብህን መሻት ፈጣሪ ይፈጽምልህ እላለሁ ማለት ነው። አብርሃም እንኳን አይደለም ሳያጠፉ አጠፍተው እንኳን ይቅርታ ጠይቁ ሲባሉ ይቅርታ የማይጠይቁ ብዙ ግብዞች ባሎች አሉና አንተ ደግሞ ምርጡ ባል ስለሆንክ እናመሰግንሃለን ብለናል አብርሃም ማለት ነው። እኔ እኔ እንጃ አብርሃም ትትናው ድሮም ለሴት ልጅ ያለው ክብር ምናም ደስ ይለኛልና።